እሁድም በጣም ትልቅ ጨዋታ አለ፣ በሊቨርፑልና በማንቸስተር ዩናይትድ መካከል የሚደረግ እስካሁን ድረስ ይላሉ። አሁን ከደቂቃዎች በፊት የወጡት መረጃዎች አሊሰን ቤከር ከሊቨርፑል ውጭ ነው ይላል። አዎ የአሊሰን ቤከር ለነገሩ ባለፈው የተጎዳም ጊዜ ተከታታይ ጨዋታዎች ላይ ስምንት ዘጠኝ ጨዋታዎች ላይ ላይኖር እንደሚችል ሲገለጽ ነበረ። እንደሁም ይሄ ከኢንተርናሽናል ጨዋታዎች በኋላ ያሉት ተጫዋቾች ናቸው። የበለጠ ስጋት ጉዳት ያጋጠማቸው ተጫዋቾች በሁለቱም በሊቨርፑልም እንደገና በማንቸስተር ዩናይትድም በኩል ደግሞ ልምምድ ያልሰሩ ተጫዋቾች ስለነበሩ ብሩኖ ፈርናንዴዝ አንዱ፣ ብሩኖ ፈርናንዴዝ፣ ካዚሚሮ፣ አማድ ዲያሎ፣ ማቲያስ ኩኛ እነዚህ አራት ተጫዋቾች ልምምድ አልሰሩም እና ምናልባት ማንቸስተር ዩናይትድ እንዲያርፉ ፈልጎ ነው ተብሎ ነው የሚጠበቀው። እንደዛ ነው፣ ምክንያቱም ጨዋታ ላይ ያጋጠማቸው ጉዳት የለም። ስለዚህ እረፍት ስለሚያስፈልጋቸው ሊሆን ይችላል። በሊቨርፑል ግን ግራቨንበርች፣ ኮናቴ እነዚህ እነዚህ የተጎዱ ተጫዋቾች ናቸው እና የእነሱን አለመኖር ደግሞ ሩበና ሞሪም እንዴት ነው የሚጠቀሙበት የሚለው በጣም ግራቨንበርች ተወሰነ እንዴ እስካሁን ጨዋታ ላይ ይሰለፋል አይሰለፍም የሚለው ነገር በተረጋገጠ መንገድ የወጣ የለም። ያው ጉዳት እንዳጋጠመው ግን ይታወቃል። ያ ያ ስላለ ነው ራሱ ዝም ብሎ የተጫዋቾች ጉዳትን ባይኖር ከኢንተርናሽናል ብሬክ በኋላ በድካም በድካም የመጣ አዎ ጨዋታ ስለሆነ ትንሽ ደብዘዝ ሊል ይችላል የሚል ስጋት ያላቸው ሰዎችም አሉ። ግን ይሄ ሁሉ ምክንያትም ቢኖር ጉዳትም ቢኖር ድካምም ቢኖር ጨዋታው ግን በጣም ትልቁም ነገር ያለው ነው። በጨዋታው ላይ የሚመዘገበው ውጤት የከፋ ቢሆን የከፋ ውጤት ቢመዘገብ ማን ላይ ጫናው ይበረታል? ማንቸስተር ዩናይትድ ቢሸነፍ አሞሪም ላይ፣ ሊቨርፑል ቢሸነፍ አርነስሎት ላይ የሚኖረውን ጫና ነው የምንመዝነው እዚህ ላይ። አሁንም አድማጮቻችን ሀሳብ ቢሰጡበት በጣም ደስ ይለናል። ልክ ነው የሊቨርፑል የሚሸነፍ ከሆነ በጣም እንግዳ ነው ማለት አራት ተከታታይ ጨዋታ ሊሸነፍ ነው ማለት ነው። የሊቨርፑልን ሽንፈት በጣም እንግዳ የሚያደርገው ብዬ የማስበው አንደኛ ከዚህ በፊት በተደጋጋሚ የማያጋጥም ከመሆኑ አንጻር ነው። በጣም ቆይቷል ሊቨርፑል አራት ተከታታይ ጨዋታዎችን ከተሸነፈ። ሁለተኛውና ትልቁ ጉዳይ ደግሞ ሊቨርፑል ያው ራሱን ያጠናከረበት መንገድ ነው ወደ አራት መቶ ሀምሳ ሚሊዮን ፓውንድ በላይ አካባቢ አውጥቶ ራሱን ያጠናከረ ቡድን ነው እና ለተከታታይ አራተኛ ጨዋታ ሽንፈት ምታጫውም አይደለም። ሲሆንም ደግሞ ብዙ ጥያቄ አብሮ የሚያስነሳ ሊሆን ይችላል ብዬ ነው ማሰብ። ስለዚህ ሽንፈት የሚያጋጥም ከሆነ ሊቨርፑል ላይ የሚበረታ ጫና እናያለን ነው። አይ እኔ አርነ ስሎት ብዙ ይሄ ከመባረር ምናምን ጋር በተያያዘ ስማቸው ይነሳል ብዬ አላስብም። እኮ መልሰሸ የትኛው ነው እኮ? አይ ቢሸነፉ ነው ለ እኮ አሁን ጨዋታው በመሸናነፍ ይጠናቀቃል አይደል? ማንቸስተር ዩናይትድ ቢሸነፍ ሊቨርፑል ቢሸነፍ የሚኖረውን ሊፈጠር ሽንፈት የሚፈጥረውን ጫና ስትመዝኝው፣ ሽንፈትማ የሚያጋጥም ከሆነ ሊቨርፑል ላይ የበለጠ ጫና ወይም ሽንፈት የሚያጋጥም ከሆነ ዩናይትድ ላይ የበለጠ ጫና የሚለውን እየመለስሽ መስሎኝ ነው በዛ ልውሰደው ወይ እያልኩሻለሁ። ማለት ጫና አለው ግን፣ እኔ ይሄ የጫናውን ጉዳይ በተመለከተ ብርታቱን ነው አሁን እያስረዳው ያለሁት። ይሄ ሊቨርፑል አርንስሎት ላይ በቃ አራት ተከታታይ ጨዋታ ተሸነፈ ለምን የሚል ጥያቄ ያስነሳል። የእሳቸው ቡድን ነው እየተጫወተ የሚገኘው ዘንድሮ እና ሌሎች መታየት ያለባቸው ነገሮች አሉ ወይ ተብሎ ብዙ ትንታኔ ሊሰራ ይችላል እንጂ ከሊቨርፑል ጋር ይለያዩ ወይም ይበቃቸዋል ሌላ አሰልጣኝ ይታይ ምናምን የሚል ደረጃ ላይ ይደርሳል ብዬ አልገምትም። ስለዚህ ማንቸስተር ዩናይትድም ላይ ቢሆን አዲስ ነገር ይነሳል ብዬ አላስብም። ስለዚህ ማንም ላይ ጫና አያበረታም። ጫና አለው ግን እንደዚህ የመባረር ያለመባረር ስሜቱን በተመለከተ የተጋነነ ነገር ሩበን አሞሪም ላይ ይመጣል ብዬ አላስብም። ስለዚህ ሁለቱም ላይ ያን ያህል የተጋነነ ስጋት የሚፈጥር ጫና አያመጣም። መሸነፍ እንደዛ ነው የምረዳው። ምክንያቱም ማንቸስተር ዩናይትድ በሊቨርፑል ቢሸነፍ ያው እንደ ብሬንት ፎርድ እንዳሸነፈው አይነት ጫና ይዞ የሚመጣ ጨዋታ ነው ብዬ አላስብም። ሊቨርፑል ትልቅ ቡድን ነው፣ ማንንም የሚያሸንፍ ነው። ስለዚህ ማንቸስተር ዩናይትድንም ቢያሸንፍ ያው በቃ ይሄ በትንሽ ቡድን እንደተሸነፈ ማንቸስተር ዩናይትድ የሚፈጠረው አይነት ጫና ይመጣል ብዬ አላስብም። ያው ተቀናቃኝነቱ ያለው ጉዳይ ምናምን ምናምን እረደዋለሁ፣ ሁሉም ይገባኛል ግን ከመሸናነፍ ጋር በተያያዘ ያው ሊቨርፑል በጣም ጥሩና ትልቅ ቡድን ስለሆነ ለዋንጫ የሚታጨው ቡድን ስለሆነ ቢያሸንፍ በቃ ኖርማል፣ እንደዛ ብዬ ነው የምረዳው። ስለዚህ አሁን መልሱ ምንድን ነው እንጂ ማንም ላይ የተለየ ነገር የተለየ ጫና ይመጣል ብዬ አላስበም። አሰልጣኞቹ ላይ ቡድኑ ላይ አጠቃላይ አሰልጣኞቹ ላይ ብቻ ሳይሆን ቡድኑ ላይ ነው ጥያቄው የነበረው። የእኔ እኔ ደግሞ ለእኔ የሚሰጠኝ ሊቨርፑል ላይ የበረታ ጫና ያመጣል ነው እምለው እኔ በእሁዱ ጨዋታ መሸነፍ ይሄንን የምልበትን ምክንያት ማስረዳት እችላለሁ በእኛ ሀገር አባባል አለ አደለም የበሰበሰ ዝናብ አይፈራም የሚባል አሁን ማንቸስተር ዩናይትድ ሁለት ተከታታይ ጨዋታዎችን ማሸነፍ ባለመቻል አስራ አንድ ወር በላይ እያነሳ ነው ነው የመጨረሻውን ጨዋታ ሰንደርላንድን አሸንፏል ስለዚህ እሁድ በሊቨርፑል ቢሸነፍ፣ አሁንም አቃተው ነው፣ ሁለት ተከታታይ የፕሪሚየር ሊግ ጨዋታዎችን ማሸነፍ ሳይችል ቀረ ነው። ኒው ኖርማል ለማንቸስተር ዩናይትድ ከዚህ እየተለመደ ከመጣው ማንቸስተር ዩናይትድን ከማይመጥን ነገር መውጣት አለበት ነው እየተባለ ያለው ከተለመደው ግን ማንቸስተር ዩናይትድን ከማይመጥነው ነገር መውጣት አለበት ማለት ይሄኛውን አንድ እያሸነፉ አንድ መሸነፍን አንድ እያሸነፉ ድን አለመድገምን ለምዶታል ማንቸስተር ዩናይትድ። ሰዋስ ኒው በሊቨርፑል ተሸነፈ፣ አንፊልድ ላይ ተሸነፈ፣ ሰዋስ ኒው እና ምን ይሁን የሚል አይነት ስሜትን ይፈጥራል እንጂ እንደተለየና እንዳልተጠበቀ ነገር ተቆጥሮ እንደ ዱብዳ ሊወሰድ የሚችል ነገር ነው ብዬ ስለማላምን ነው ጨዋታው ከመደረጉ በፊት ሁይዛ አንደርዶግ አሁን አሁን ላይ ሆነን የሁዱን ጨዋታ የማሸነፍን እድል አብዝተን የምንሰጠው ለማን ነው? ለሊቨርፑል ነው። ሊቨርፑል ር ፌቨራት ቱ ዊን ጌም። አልተስማሚበትም። ሊቨርፑል የማሸነፍ እድሉ የበዛ እንደሆነ ብዙ ሰው ማንቸስተር ዩናይትድ ቢሸነፍም፣ ብዬ የተናገርኩት ቅድም ከዚህ በመነሳት ነው። አይደለም እንደዛ አይደለም ማለት የፈለግከው የእኔን ስናገር ሊቨርፑል ያሸንፋል ተብሎ በሰፊው የሚገመት ነው። በማን በገለልተኛውም በአወራራጅ በምትያቸውም በባለሙያዎችም ሊቨርፑል ሀዝ የተሻለ ድል ምን ለማድረግ ጨዋታውን ለማሸነፍ። ስለዚህ ዩናይትድን አሁን ባለበት እውነት ውስጥ እኔ ዩናይትድን በዚህ ወቅት መመዘን ልክ አደለም ብዬ ነው የማምነው። ግን እውነቱ ደግሞ እሱ ስለሆነ አሁን ባለው እውነት ሲመዘን ማንቸስተር ዩናይትድ የይሸነፋል አስተያየት ይበዛበታል። ስለዚህ ቢሸነፍስ ያልነው ሆነ ኤክስትራ የሆነ ነገር የማምጣት እድሉ አነስተኛ ነው። ለእኔ ለእኔ ነው ምነግር ወደ ሊቨርፑል ስትሄጅስ ኮምፕሊትሊ አናክሰብተብል ነው ሚሆን ለምን ብትይኝ አንድ አርንስሎት ሊቨርፑልን ማሰልጠን ከጀመሩበት ጊዜ አንስቶ ሊቨርፑል አደለም አራተኛ ሶስቴም ተሸንፎ አቅም በመደዳ አሁን ሶስት ተሸንፏል። ይቺ እንኳን ጄሚ ሬድናፕ እንደሚናገረው ሚኒ ክራይሲስ ፈጥራለች። አምና ዋንጫ ማብላታቸው ተረስቶ አስገራሚ ቡድን መገንባታቸው ወደ ጎን ተብሎ በክሪስታል ፓላስ፣ በጋላታ ሰራይ እና በቼልሲ መሸነፋቸውን ተከትሎ ኤሲ ዘራይት ጋይ እነዚህ ሶስት ክለቦች ናቸው ያሸነፏቸው። ኤሲ ዘራይት ጋይ መባለኮ ተጀምሯል። አራተኛው ሽንፈት የሚያጋጥም ከሆነ ለማንቸስተር ዩናይትድ የማይሆን ለሊቨርፑል ግን የሚሰራ ነገር ልነግርሽ አራተኛውን ሽንፈት ተከትሎ በእነሱና በአርሰናል መካከል በእነሱና በነሲቲ መካከል የሚኖረው ከነጥብ ጋር የተያዘው ፉክክር ሊቨርፑልን ወደኋላ ያስቀረዋል። በአንድ ጨዋታ ሪቨርስ ወደማያደርገው ነገር ይበልጥ ከቁጥጥሩ የሚያወጣው ነገር ይሆናል። ሊቨርፑል ለምንድን ነው ከ450 ሚሊዮን ፓውንድ በላይ ያወጣውና በጣም ብዙ ተጫዋቾችን ወደ ቡድን የቀላቀለው? ብትኝ ሻምፒዮንነት ክብሩን ለማስጠበቅ ነው። እሱ ግን ብቻ አይደለም ለዘንድሮ ብቻ ሳይሆን ለመጮቹ አምስትና ስድስት ምናልባትም ሰባት ዓመታት ደግሞ እንደገና እንደ 1980ዎቹ እና እንደ 1970ዎቹ መጨረሻ ምርጥ የሚባለውን ሊቨርፑልን እንገንባ በሚል ነው የሚሸኙ የማይመስሉ ተጫዋቾች ተሸኝተው፣ የሚገኙ የማይመስሉ ተጫዋቾች የተገኙት። እንትን ምን ሀብን አደረገ፣ አራት ተከታታይ ጨዋታ ተሸነፈ። ይህንን መቀበል ይከብዳል። ማንቸስተር ዩናይትድ ቢሸነፍስ? አሁን አስረኛ ነው ወይ አስራ ሁለተኛ ይሆና፣ ስንተኛ አካባቢ ነው ማንቸስተር ዩናይትድን? እየለመድ ነው የመጣ ነው። አስራ አራተኛ አስራ አምስተኛ ምናምን ነው። የእኔ ሀሳብ እዚህ ውስጥ ነው የሚንቀዋለሉ የእኔ ሀሳብ እዚህ ውስጥ ነው ያለው። ለሊቨርፑል ቅድም እንዳልሹ ያልተለመደ ነገር ነው ያልተለመደ ነገር ማጋጠሙ ከልምዳችን ውጪ መሆናችን፣ ብለው ነው እኮ ሕፃናውን የሚያበረቱት ሰዎች ይሄስ፣ ይሄ ደግሞ የተለመደ ነው። ሶ የተለመደን ነገርና ያልተለመደ ነገር እየገጠሙ ያለውን ቡድን እኩል አድርጌ መሸነፍ ለሁለቱም ያው ሊሆንብኝ አይችልም። አርነስሎትን ያስባረራል ማለት ላይሆን ይችላል ጫናን ግን በከፍተኛ ደረጃ ሊቨርፑል ላይ ያበረታል። ሜቶዳቸውን ኮስችን ያስደርጋል። ካልሆነልህ ተወው ያስብላል። ይህ አዲስ የሚሉት መንገድ አላርን ተጫዋቾቹንም ያኮሰሰ ሊቨርፑልንም ያልጠቀመ ሲያሸንፍም ለዛ ያጣ ስጋት ያለው ሲሸነፍም ደግሞ በደንብ እየሆነ ነው ሊቨርፑል። ስለዚህ ሰውየውንና አቅማቸውን ይበልጥ የሚጠይቁ ሰዎች ይመጣል። እግር ኳስ ይሄ ነው መጥፎ ጎኑ የሚመስለኝ። ምህረት የለ። ውለተም አይቆጥርልን ባለፈው የውድድር አመት፣ ዋንጫ እንድናነሳ አድርገዋል ምናምን ምንም አይደ እንዲያርገው እንዲያርገው ፍጣን ሽግግር ነው የእርገን ክሎፕ ነተን እንደዚህ ሆነን ምናምን ምናምን የሚባል ነገር የለም። አምጣ ተከበራለ ጊዜ ሰጣቸው ምናምንም ላይባል ይችላል። አሁን ለስሎት አይደል? ምን ጊዜ ሰጫቸዋለች እኮ ረጅም ጊዜ እንደመጡ ዋንጫ በልተው ነው ረጅም ጊዜ አላሳለፉም። አንድ አመት አንድ አመት ግን በዛቸው አምን ዋንጫ የበላን ሰውዬ ደግሞ ነው እንጂ የምጠበቂው ጊዜ እኮ ስለሌለው ነው እንጂ ንጫ ማጣቱን ኤክስኪዩዝ ልታስቀምጫ አትችም። ሰው ሊቨርፑል ላይ የበለጠ ጫና ሊፈጠር አርንስሎት ላይ የበለጠ ጫና ሊፈጠር ግን ይባረሩ ድረስ ይደርሳል። አሁን እኔ ቅድም አስተያየት የሰጠሁት ጫና አለው ብያለሁ። ግን ይባረሩ ድረስ አርንስሎት ይበቃችኋል። በቃ አየን፣ አራት ተከታታይ ጨዋታ ተሸነፍን ሌላ አሰልጣኝ ይምጣ የሚለው ደረጃ ድረስ ይደርሳል። እሱን ነው እንደዛ የሚሉ አንድ ሁለት ሰዎች አናጣምቁ። አይ ጫና ግን የምንለው አስተያየቱ ሲበረክት ነዋ። እኮ ይኸውልሽ፣ እንደዛ አሁን ያለች ችግሩ ምንድን ነው? ሜኒስትሪ ሚዲያዎቹ ላይ የሚሰሩ የቀድሞ እግር ኳስ ተጫዋቾች አሉ፣ የእግር ኳስ ተንታኞች አሉ፣ ባለሙያዎች አሉ፣ የቀድሞ አሰልጣኞች ምናምን አሉ። ከነዛ መካከል አንዱ ሁለቱ መጥተው ይህንን ሊሉ ይችላሉ። ከዛ ሜኒስትሪ ሚዲያው ሩኒ እንዳለው ይልሻል ጄሚ ካራገር እንዳለው ሬድናፕ እንዳለው ምናምን ብሎ ያስቀምጠዋል። ወይ ጋብርኤል ማርኮቴ የሆነ ነገር ይላል ወይ ኦግደን የሆነ ነገር ይጽፋል። ይሄ እንደ ጫና ይቆጠራሉ። የሳቸው እኔ ለመባረር ምክንያት ይሆናል ብዬ እኮ አልወስደውም። እኔ የእኔን ነው ምነግርሽ። እንደዛ የሚሉ አንድ ለሶስት ሰዎች ግን አይጠፉም። እነዛን ተቀብሎ የሚያስተጋባም ደግሞ አይጠፋም። እንኳን አራተኛው ሽንፈት እኮ ሳምሪዬ፣ እንኳን አራተኛው ሽንፈት ሶስተኛው ሽንፈት እኮ ሚኒ ክራይሲስ አመጣ። አንቺ ዋል ነበርሽ እንዴ? ማርልስ ሎት በማን ቢተኩ ይሻላል? አሁን ይሄ የእነዚህ ሰዎች ሀሳብ አቅም ያገኛል እያልኩ ሻለ እንደዚህ የሚሉ ሰዎች አይጠፉም። ሊቨርፑል ምን ያስባል ነው የሚወስነው ሊቨርፑል ስለሆነ ዘንድ እኔ አሁን ስለ ሊቨርፑል ምን ያስባል ብትኝ ጥር ላይ ተከላካይ ክፍሉ ና አርነስሎት ለማጠናከር ለገበያ እየተዘጋጀ መሆኑን ነው ማቀው። እኔ የምሰማው ይሄ፣ ጫና አይደል ግን አይጠየቁም ልልሽ አልችልም። ማንቸስተር ዩናይትድ ቤት ሽንፈትን ተከትሎ ውድ ቢሸነፍ ዩናይትድ ስብሰባ አይጠራም። ሊቨርፑል ቤት ስብሰባ ሊኖር ይችላል። ዋን ኦቨር ዲያዘር የማበላልጠው በዚህ ምክንያት ነው። ለሊቨርፑል ይሄ አይነት የውጤት ማጣት ሂደት እንግዳ ነው፣ ለማንቸስተር ዩናይትድ ግን አይደለም። አይ ልክ ነው እንዳልከው፣ እዚህ ጨዋታ ላይ በዋናነት በቃ የሚነሱ አንኳር ነጥቦች አሉ ከጨዋታው በፊት እየተዘረዘሩ የሚገኙ ማለት ነው። እና አንደኛው ይሄ ነው፣ የተከታታይ አራተኛ ጨዋታ ሽንፈት በሊቨርፑል ቤት እንዴት ነው የሚታየው የሚሸነፍ ከሆነ የሚለው ትልቅ ውይይት የተከፈተበት ርዕሰ ጉዳይ ነው። አንድ የሚነሳው ነገር ይሄ ነው። ከዛ ደግሞ ጥያቄውን ሪቨርስ ብናረገው ስ ሆን ነበር፣ ድልስ ማንን ይበልጥ ያረጋጋ? አርነ ስሎትን ወይስ አሞሪምን? አሞሪምን እኔ አሞሪምን የበለጠ የሚያረጋጋ ይመስለኛል። ለምን ብለሽ? ለመጀመሪያ ጊዜ የማንቸስተር ዩናይትድ አሞሪም ላይ ስምምነት አለን። እኔ አሞሪምን ነው የምለው። ለመጀመሪያ ጊዜ ማንቸስተር ዩናይትድን ማሰልጠን ከጀመረበት ጊዜ ጀምሮ ሁለት ተከታታይ የፕሪምየር ሊግ ጨዋታዎችን ያሸነፈበት ይሆናል። አንድ ሁለተኛ ደግሞ ያሸነፈው ሊቨርፑልን ነው። አሁን እንደ ሰንደርላንድ ድል ልንቆጥረው አንችልም። ሊቨርፑልን ማሸነፍና ሰንደርላንድን ማሸነፍ በጣም የተለያዩ ናቸው። አሁን በሰንደርላንድ ላይ የወሰዳቸውን ብልጫዎች በደንብ አድርገን ነው የምናስታውሰው። አረ በሁሉም ረገድ ማንቸስተር ዩናይትድ ያንን አይነት ብልጫም ሊቨርፑል ላይ ባይወስድና ግን የመጨረሻ ስኮር ቦርዶ ላይ የሚመዘገበው ውጤት ማንቸስተር ዩናይትድ ያሸነፈበት ከሆነ በጣም አሪፉ ነገርና የበለጠም የሚያረጋጋው ለማንቸስተር ዩናይትድና ለአሞሪም ይሆናል ብዬ ነው የማስበው። አሁን እኔ እኔ አሞሪምንና ዩናይትድን የበለጠ ያረጋጋል፣ ለነሱ የበለጠ ድሉ ያስፈልጋል፣ ምናምን የሚለውን እቀበላለሁ። እኔ የምቀበልበት ምክንያት ግን ሰንደርላንድን ስላሸነፈ ነው። እኔ የምቀበለው ይሄ ስሜት የሚሰማኝ ድል ማድረግን ከሊቨርፑል ጀምሮት ቢሆን ኖሮ ሊቨርፑል ስለሆነ በእነሱ መካከል ያለው ተቀናቃኝነት ምናምን ምናምን ስለማለት እርግጠኛ አደለሁ። ሰንደርላንድን ያሸነፈ ቡድን ነው ማንቸስተር ዩናይትድ። ሰንደርላንድን ያሸነፈበት ጨዋታ ላይ በጣም ብዙ ፖዚቲቭ ነገሮችን አይተናል። በፐርፎርማንስ ዋይዝም በግልም ደረጃ ሴኔ ላሜንስን በድጋሚ ለማየት በጣም ከሚጓጉት ሰዎች መካከል አንዱ ነኝ። ይሄ ልጅ ለማንቸስተር ዩናይትድ ተስፋ የፈነጠቀን ነገር አሳይቷል። ደጋፊዎቹ እና ስሜታቸው ምናምን እዚህ ስሜት ላይ እያለ ማንቸስተር ዩናይትድ ኢንተርናሽናል ብሬኮ መጣ። ኢንተርናሽናል ብሬኮ ከመምጣቱ አስቀድሞ የሰንደርላንዱ ጨዋታ እንዳለቀና የዩናይትድን አሪፍነት ካየን በኋላ ይነሱ የነበሩ ጥያቄዎች ምንድን ነው? ማንቸስተር ዩናይትድ በዚህ ላይ እየገነባ ይቀጥላልን? ባሽ ከዛ በኋላ የመጣው የሊቨርፑልን ጨዋታ ማሸነፍ ማለት በቃ አሁን ማንቸስተር ዩናይትድ ተረጋግቷል የሚል ነገር ያመጣል ያመጣል በጣም የሰንደርላንዱ ድል የሰጠው ተስፋ ላይ ሊቨርፑል ላይ ድል ማስመዝገብ የሚጨምርለት አቅም በጣም ትልቅ ነው። ከዛ በኋላ ባለው ሁለት ተከታታይ ጨዋታ አሸንፎ የማያውቅ የምትለዋ በተደጋጋሚ ስለ አሞሪም እና ስለ ዩናይትድ የምትነገረው ነገር አለቀች። ከዛ ስለመቻል ስለመቻል ስለመቻል እያወቅሽ እያወራሽ ትሄጃለሽ። ስለ እችላለሁ አይነት ስሜት ማለት ነው። ግን ቀላል ፋይዳ ግን የለውን። አርነስሎት አንድ ነገር ለማስታወስ ማለዳም ላይ ያስቀምጠነዋል። በእርግጥ ግን በባክ ስሪ የሚጫወት ቡድን ለሊቨርፑልና ለአርነስሎት ፀር ነው። ፈትሹት፣ ወደኋላ ሄዳችሁ ከ2024/25 አንስታችሁ እስከ ዘንድሮ የውድድር አመት የክሪስታል ፓላስ ጨዋታ ድረስ ፈትሹት። ባክስሪ ሲሆን ሊቨርፑል ብዙ ውጤቶች ይበላሹበታል። ባክስሪ ከሚከተሉ ቡድኖች ጋር የሚደረግ ጨዋታ ላይ ድል እንኳን ቢያመጣ የጭንቅ ነው ድሉ። ሁለተኛው ማስታወስ የሚገባው ነገር አምፊልድ ላይ ባለፈው የውድድር አመት ሁለት ለሁለት በተለያዩበት ጨዋታ አሞሪምን እና ማንቸስተር ዩናይትድን በጣም ከወደድንባቸው ምርጥ የማንቸስተር ዩናይትድ እንቅስቃሴዎች መካከል አንዱ በአንፊልድ ሁለት ለሁለት በተለያዩበት ጨዋታ ነው። እኔ ግራ የሚገባኝ ሁሌ ለምን እንደዚህ ነው? አንድ ጨዋታም ያለበት ማለት ነው ብሩኖ ፈርናንዴስ አታስታውሽ፣ ጨዋታው ካለቀ በኋላ ማንቸስተር ዩናይትድ ማሸነፍ ይገባው ነበር ተብሎ አስተያየት የተሰጠበት ጨዋታ ማለት ነው። ባክስሪ የሊቨርፑል ትልቁ ፈተናው ነው። ለማስታወስ ያህል ለማስታወስ ነው። ለማስታወስ ደግሞ ያው የአንፊልድም ጉዳይ አብሮ እየተነሳ ነው የነበረው። አንፊልድ ላይ ማንቸስተር ዩናይትድ መቼ ነው ሊቨርፑልን ያሸነፈው? ረጅም ጊዜ እሺ። ስለዚህ ረጅም ጊዜ ነው በ2016 ስለሆነ አዎ። እና ያንን የሚቀለብሳለሁ የማንቸስተር ዩናይትድ አንድ ከምንጠብቃቸው ጉዳዮች መካከል የሚጠቀስ ነው። እንደገና ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ ከሆኑ በኋላ ከሊቨርፑል ጋር ሲጫወቱ ሙሉ ሶስት ነጥብ አግኝተው አያውቁም። ስለዚህ የመጀመሪያ ሙሉ ሶስት ነጥብ አንድ ነው። ለነገሩ አለ የፕሪሚየር ሊጉ እሷም አብሮ መነሳቱ አይቀርም። ስለዚህ እስከዛሬ ድረስ በተገናኘንና በአወራን ቁጥር ኃይሌ ገብረሥላሴን የሚያስቀውን ነገር ልንገር። ከሸገር ስፖርት አዘጋጆች የአመቱ ምርጥ ቢባል እኔ አንደኛ፣ አንቺ ሁለተኛ፣ ወይ አንቺ አንደኛ፣ እኔ ሁለተኛ ነው የምንሆነው። ከሁለት አይጠቀስ አሞሪም ሊበር እንደዛ ይስቃል። ከአሁን ድረስ የአመቱ ምርጥ ሌላዋ አትነገረም። ከሁለት እኮ ነው፣ ከሁለት ነው ያው። አንደኛና ሁለተኛ ነኝ ካልኩኝ መጨረሻ ነኝ ማለትም ነው። ግን እሺ አድማጮቻችን፣ ጥሩ ጊዜ አሁንም በያላችሁበት እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም